ቲክቶክ በየወቅቱ በጣም ብዙ አዳዲስ ነገሮችን ይዞ እየመጣ ይገኛል። ለዛሬ በቅርብ ጊዜያት ቲክቶክ ላይ የተጨመሩ እጅግ በጣም ጠቃሚ የሆኑ መጠቀም የምችሏቸውን ሶስት ምርጥ ነገሮች አሳያችኋለሁ። ታዲያ እንደተለመደው ይህን ቪዲዮ ላይክ አድርጋችሁ መጀመራችሁን እንዳትረሱ። አሁን በቀጥታ ወደ መጀመሪያው ፤ አንደኛ፣ ቲክቶክ በቅርብ ጊዜያት ከጨመራቸውና ካሻሻላቸው ነገሮች መካከል የመጀመሪያው ከዚህ በኋላ የፈለጋችሁት የቲክቶክ ቪዲዮ ላይ በፎቶ ኮሜንት መስጠት የምችሉበትን አማራጭ ጨምሯል። ይህንንም ለማድረግ የፈለጋችሁትን የቲክቶክ ቪዲዮ ከመረጣችሁ በኋላ ኮሜንት መስጫው ላይ ገብታችሁ እቺ ምልክት በመንካት የፈለጋችሁትን ፎቶ ኮሜንት ማድረግ ትችላላችሁ። እርግጠኛ ነኝ ትወዱታላችሁ፣ ሞክሩት። ሁለተኛው እኔ በግሌ በጣም የወደድኩትና እየተጠቀምኩበት ያለው አዲስ ነገር ነው ከዚህ በፊት እንደሚታወቀው ቲክቶክ ላይ ከሰዎች ጋር ስታወሩ ማውራት የምትችሉት በቴክስት ሜሴጅ ብቻ ነበር። ነገር ግን ከዚህ በኋላ ቲክቶክ ላይ ከሰዎች ጋር በቮይስ ሪከርድ ማውራት ትችላላችሁ። ለፈለጋችሁ ሰው ቮይስ ሪከርድ መላክ ትችላላችሁ ማለት ነው። ይህንንም ለማድረግ ቲክቶክ ላይ መልእክት ልትልኩለት የፈለጋችሁትን ሰው መርታችሁ እዚህ ጋር የማይክ ምልክቱን ነቅታችሁ በቀላሉ ቮይስ ሪከርድ መላክ ትችላላችሁ ማለት ነው። ሶስተኛው ቲክቶክ በቅርብ ጊዜ ካሻሻላቸው ነገሮች መካከል ቲክቶክ ላይ የፈለጋችሁትን ነገር ከፍታችሁ ከቲክቶክ ወጥታችሁ ስልካችሁ ላይ ሌላ ስራ እየሰራችሁ ወይም ደግሞ ስልካችሁን ቆልፋችሁ የቲክቶክ ቪዲዮውን በድምፅ ማዳመጥ የምትችሉበት አማራጭ ነው። ይህንንም ለማድረግ ቲክቶክ ላይ የፈለጋችሁትን ቪዲዮ ከከፈታችሁ በኋላ ቪዲዮውን ጫና አርጋችሁት ይዙና ወደ ጎን ሳፕ ስታደረጉት ልክ እንደዚህ ባክግራውንድ ኦዲዮ የሚል አማራጭ ታገኛላችሁ። እሱን ትነካላችሁ። ከዛ ከቲክቶክ ወጥታችሁ ስልካችሁን ቆልፋችሁ ያንን ቪዲዮ በኦዲዮ ወይም በድምፅ ማዳመጥ ትችላላችሁ። ከፈለጋችሁ ስልካችሁ ላይ ሌላ ስራ እየሰራችሁ ቲክቶክ ላይ የከፈታችሁትን ያንን ቪዲዮ በድምፅ ማዳመጥ ያስችላችኋል ማለት ነው። ከነዚህ ከሶስት አዳዲስ ነገሮች እናንተ የተመቻችሁን ኮሜንት ላይ ንገሩኝ። ቪዲዮን ላይክ ማድረጋችሁንም እንዳትረሱ።